በክፍል 19 ትምህርታችን በቀዳሚነት ተሳትፎ ያደረጉ አስር ተማሪዎች ዘይነብ፣ አስራት፣ ሀና፣ እሳይተ፣ የሺ፣ አንጆሰም፣ ዳግማዊት፣ አደን፣ ሀይሉ፣ ሳብሪ፣ ሁላችሁም በርቱልኝ፣ ቀጥሉበት። ዛሬ ደግሞ አዲስ ተማሪዎችም ተሳትፎ አድርገዋል። በጣም ደስ ብሎኛል። ሀይ ማይጆር ስቱደንትስ ወልካም ቱ ዴይ ትወንቲ። ውድ ተማሪዎቼ እንኳን ወደ ቀን ሀያ ትምህርታችን በደህና መጣችሁ። በዛሬው ትምህርታችን በጣም ቀላል ነገር ግን በጣም አስፈላጊ ርዕስ እናያለን። ትምህርታችን የሚሆነው አድሬሲን ፔፕል ኮሬክትሊ፣ የማለት ሰዎችን በትክክል መጥራት ማለት ነው። በማረግ ስማቸው ማረግ ካላቸው በማረግ ስማቸው እንጠራለን። ማረግ ከሌላቸው ደግሞ በትክክል በሚገባ እንጠራለን ማለት ነው። ስለዚህ እሱን ነው የምናየው እንደተለመደው ይህንን ትምህርት ላይክ በማድረግ ብቻ ለብዙ ሰዎች ማድረስ ይቻላል። ስለዚህ መማር ለሚፈልጉ ከዚህ ትምህርት ወይም ከዚህ ቪዲዮ እንዲጠቀሙበት እንዲማሩበት ላይክ አድርጉ። እንዲሁም ይህን ቻናል ለማበረታታት ለመደገፍ የምትፈልጉ ሁሉ ሰብስክራይብ አድርጉ። ከትምህርታችን መጨረሻ ፈተና ወይም ቴስት ይኖረናል። ስለዚህ በደንብ እስከ መጨረሻው ተከታተሉ። በመጀመሪያነት የምናየው ወርክ ስኩል ስትሬንጀርስ የሚሉትን ይሆናል። ይህ ማለት ወርክ ማለት ስራ ቦታ ማለት ነው። ስኩል ደግሞ ትምህርት ቤት ውስጥ፣ ስትሬንጀርስ የምንላቸው ደግሞ ማናቃቸው ሰዎች። ስለዚህ እዚህ ቦታ የምናገኛቸውን ሰዎች እንዴት አድርገን እንደምንጠራቸው ያ ማለት የአክብሮት ማዕረግ እንደማለት ነው። ስለዚህ አክብሮትን ለማሳየት የምንጠቀማቸውን ማዕረጎች እናያለን። እንደተለመደው በቅድሚያ የቃላቶችን ትርጉም እናያለን ማለት ነው። የመጀመሪያው ማዕረግ ሚስተር የሚለው ነው። ሚስተር በጥቁር የምታዩት ኤም አር ዶት ተደርጎ የተጻፈው ሚስተር የሚጻፍበት መንገድ ነው። ሚስተር እንለዋለን በአማርኛ ስንተረጉመው አቶ ማለት ነው። ስለዚህ ለወንዶች ብቻ ነው የምንጠቀመው ማለት ነው። ሌላኛው ደግሞ ሚስዝ ሚስዝ የሚለው ነው። አጻጻፉም እንደምታዩት ነው ኤም አር ኤስ ይጨመርበትና ዶት መጨረሻ ላይ ይገባል ማለት ነው። ትርጉሙም ወይዘሮ የምንለው ነው። ስለዚህ ይህንን የምንጠቀመው ላገባች ሴት ነው ማለት ነው። ሌላው ሶስተኛ ላይ የምናየው ሚስ ይላል ሚስ። ይህ ደግሞ ትርጉሙ ወይዘሪት ማለት ነው። ስለዚህ ላላገባች ሴት የምንጠቀመው ነው ማለት ነው። አራተኛ ላይ ያለው ደግሞ ሚዝ ሚዝ እንለዋለን። ሲጻፍ ኤም ኤስ ዶት ወይም ነጥብ ተደርጎ ይጻፋል። ትርጉሙ ደግሞ ላገባችም ላላገባችም ሴት የምንጠቀመው ማዕረግ ነው ማለት ነው። አንድን ሴት አይተን ማግባቷን እና አለማግባቷን የማናቅ ከሆነ ሚዝ የሚለውን እንጠቀማለን ማለት ነው። ሌላው ሰር የሚለው ነው። ሁላችንም የምናውቀው ሰር የሚለው ትህትናና አክብሮት የተሞላበት ንግግር ለወንዶች ብቻ ሲሆን ነው ማለት ነው ሰር የምንለው። መጨረሻ ላይ ያለው ደግሞ ሚያም ሚያም የምንለው ደግሞ ትህትና እና አክብሮት የተሞላበት ለሴቶች የምንጠቀመው ማዕረግ ነው ማለት ነው። እነዚህ ስድስት ማዕረጎች በጣም ጠቃሚ ናቸው። ሁላችሁም በግዴታ ማወቅ አለባችሁ። ስለዚህ ይህንን ቪዲዮ አቁማችሁም ቢሆን ለመሸምደድ ሞክሩ። ከዚህ ቪዲዮ እነዚህን ስድስቱን ሳታውቁ ከወጣችሁ ከኔ ጋር ነው የምትጣሉት። ስለዚህ በንግግር እናያቸዋለን። ነገር ግን አስፈላጊ ከሆነ ይህን ቪዲዮ አቁማችሁ ስድስቱንም ለመሸምደድ ሞክሩ። ወደ ንግግሮቹ እንቀጥል። የመጀመሪያው ሚስተር በላይ ይላል። ሚስተር በላይ እንደምታዩት ሚስተር የሚለው ትርጉሙ አቶ ማለት ነው። ነገር ግን እዚህ ጋ ልነግራችሁ የምፈልገው ነገር ውጮች ሚስተር ካሉ በኋላ የሚጠሩት የሰውየውን ስም ሳይሆን የቤተሰቡን ስም ነው የሚጠሩት። እኛ አገር ባይኖርም ውጭ ላይ ሰዎች የቤተሰብ ስም አላቸው። ያ ማለት እነሱ የሚጠሩበት አባታቸው የሚጠራበት አያታቸው የሚጠራበት የቤተሰብ ስም ይኖራቸዋል። የወንድ ስም ማለት ነው። እንደዛ ነው የሚጠሩት። ስለዚህ ሚስተር ተብሎ የቤተሰብ ስም ወይም ፋሚሊ ኔም፣ ላስት ኔም፣ ሰር ኔም ይሉታል። እሱ ስም ነው የሚገባው ማለት ነው። ስለዚህ እኛ ጋር ግን አቶ ስንል ስሙን ነው የምንጠራው፣ ቀጥታ የሰውየውን የባለቤቱን ስም ነው የምንጠራው። ስለዚህ እዚህ ጋር አቶ በላይ ስንል የቤተሰብ ስሙን እንደጠራ ነው አርጋቸው አስቡት። ምክንያቱም ሚስተር በላይ ስንል የሰውየው ስም በላይ አይደለም ማለት ነው። በላይ የቤተሰቡ ስም ነው ማለት ነው። ስለዚህ ከዚህ በኋላ ያሉትን ሁሉንም የምንጠራው በቤተሰብ ስም ነው ማለት ነው። እኛ ጋር ባይኖርም ውጭ ላይ የሚጠቀሙት ስም ስለሆነ በዛ ነው ማስተምራችሁ ማለት ነው። ስለዚህ አቶ በላይ ስንል የራሱ ስም አይደለም ማለት ነው። እኛ ጋር እንደዛ አንጠቀምም። ነገር ግን እናንተ ለማስረዳት ነው ከላይ አቶ በላይ ያልኩት ማለት ነው። የሰውየው ስም ምናልባት አቤል ሊሆን ይችላል። አቶ አቤል ልንል እንችላለን። ነገር ግን እነሱ ሲጠሩት ሚስተር በላይ ብለው ነው የሚጠሩት ማለት ነው። ወይም ሚስተር ብለው የቤተሰቡን ስም አድርገው ነው የሚጠሩት ማለት ነው እንጂ በስሙ ወይም ፈርስት ኔም የሚባለውን በመጀመሪያ ስሙ አይጠሩትም ማለት ነው። ከዚህ በኋላ ያሉትንም እንደዛ እንድትረዱ ፈልጋለሁ። ስለዚህ ሚስተር ማለት አቶ ነው። እንቀጥል። ሌላው ሚስዝ ሚስዝ ሳሙኤል ይላል። ሚስዝ ሳሙኤል ሳሙኤል አሁንም የቤተሰብ ስሟ ነው ማለት ነው የዚች ልጅ እንጂ የራሷ ስም እንደማይሆን ግልጽ ነው። ሚስዝ የሚለው ወይዘሮ ማለት ነው። ስለዚህ ወይዘሮ ሳሙኤል ብለነዋል። ነገር ግን አይሆንም፣ እኛ እንደዛ ብለን አንጠራም። ወይዘሮ ሄለን ከሆነ ስሟ ወይዘሮ ሄለን፣ ወይዘሮ ሀና እያልን በስሟ ነው የምንጠራው ማለት ነው። ስለዚህ እዚህ ጋ ውጭ ላይ የሚደረገውን ወይም የውጮችን እንግሊዝኛ እያስተማርኳችሁ ስለሆነ በዛ መንገድ እንድትርዱት ነው። ስለዚህ ግራ መጋባት አያስፈልግም። እንቀጥል። ሌላው ሚስ ዘሪሁን ይላል። ሚስ ዘሪሁን፣ ሚስ ዘሪሁን ማለት ሚስ ማለት ምን ብለናል? ያላገባች ሴት ናት ማለት ነው። ስለዚህ ሚስ ዘሪሁን ስንል አንድን ያላገባችን ሴት በቤተሰብ ስሟ አስከትለን እየጠራን ነው ማለት ነው። ሌላው ሚይዝ በለጠ ይላል ሚይዝ በለጠ አሁንም ሴት ናት። ሚይዝ ያልናት ማግባቷንና አለማግባቷን ስላላወቅን ነው ማለት ነው። ሌላው የተለመደው የምናየው ሰር የሚለውን ነው። ለምሳሌ እዚህ ጋር ኤክስኪውዝ ሚ ሰር ይላል አንዴ ቅርታ ጌታዬ ያለ ነው። ስለዚህ ሰር ማለት ለወንዶች ነው የምንጠቀመው፣ ጌታዬ እንደማለት ነው። ስለዚህ በጣም አክብሮት እና ትህትና የተሞላበት ንግግር ነው። አብዛኛውን ጊዜ ይህን የምንጠቀመው ለካስተመሮቻችን ወይም ለደንበኞቻችን ስናስተናግድ ሊሆን ይችላል። ወይ ደግሞ ለማናቃቸው ለስትሬንጀርስ ወይም ለማናቃቸው ሰዎች፣ መንገድ ላይ ለምናገኛቸው ሰዎች ሊሆን ይችላል። ሰር የሚለውን አንድን ሰው ማክበር ስንፈልግ የምንጠቀመው ነው ማለት ነው። በተመሳሳይ ሁኔታ ለሴቶች ሲሆን ሚያም ይሆናል እዚህ ጋር ያለው ምሳሌ ቴንኪዩ ሚያም ይላል። አመሰግናለሁ እመቤት እያል ነው። ስለዚህ እመቤት የሚለው ሚያም የሚለውን ይገልጻል ማለት ነው። በአማረኛው ባንጠቀመው ምኛ በእንግሊዝኛ ግን ሚያም የሚለው በጣም የተለመደ ንግግር ነው። ቴንኪዩ ሚያም፣ ሶሪ ሚያም፣ ሄሎ ሚያም እያልን እንጠራለን ማለት ነው። እነዚህን ስድስቱን ካወቅን አሁን ደግሞ ፍሬንድስ ፋሚሊ የሚለውን እናያለን። ጓደኞቻችን ጋር ከቤተሰቦቻችን ጋር የምንጠራራውን ስሞች እናያለን ማለት ነው። የመጀመሪያው ቀጥታ በስማቸው መጥራት ነው። ለምሳሌ እዚህ ጋ ሀይ አቤል ይላል፣ ሰላም አቤል የምንለው ነው። ስለዚህ በስማቸው እንጠራለን ወይ ደግሞ ሄይ ሊያ ይላል እዚህ ጋ፣ ይህም ሰላም ሊያ ማለት ነው። እንደምታውቁት እንደተማርነው ሀይ ሄ የሚሉት እንዲሁ ከጓደኞቻችን ጋር ከቤተሰቦቻችን ጋር የምንጠቀመው ቀለል ያለ ንግግር ነው። ሄና ሀይ ማለት ነው። ስለዚህ እነሱን መጠቀም እንችላለን። በመቀጠል ስማቸውን ማስከተል እንችላለን ማለት ነው። ኖርማል ስማቸው ሊሆን ይችላል፣ ቅጽል ስማቸው ሊሆን ይችላል። የፈለግነውን ስም ማስገባት እንችላለን ማለት ነው፣ እዚህ ጋር ማዕረግ ስለማያስፈልግ። ሌላው የምናየው ደግሞ ከጓደኞቻችን ጋር የምንጠራራባቸው የተለመዱ ቃላቶች አሉ። እነሱን እናያቸው። የመጀመሪያው በወንዶች መካከል፣ በወንዶች ጓደኞቻቸው መካከል የሚጠቀሙት ንግግር ነው። ሄይ ብሮው ይላል ብሮ የሚለውን ንግግር ማለት ነው። ወንድሜ እንደማለት ነው። የአንድ ጓደኛችን በጣም ስንቀርበው ወንድሜ ለማለት ወይም የምንቀርበው ጓደኛችን ጓዴ እንደማለት ነው። ብሮ የሚለውን እንጠቀማለን ማለት ነው። ስለዚህ ሄ ብሮ ማለት ሰላም ጓዴ ወይም ወንድሜ እንደማለት ነው። በጣም የምንቀርበው ጓደኛችን። በሴቶች ሲሆን ደግሞ ሄ ገርል ይሆናል። ሄ ገርል የሚለውም የተለመደ ንግግር ነው። በሴት ጓደኞች መሃል የሚጠቀሙት ነው። ሄ ገርል ይባላል። ሌላው አሁን ይሄ ደግሞ ለወንዶች ነው። ሄሚያን ሄሚያን ይባባላሉ። ይሄም ሰላም ጓደኝ እንደማለት ነው። ሌላው ደግሞ ዋትሳፕ ዱድ ይላል። አሁንም እዚህ ጋር ዱድ የሚለው ጓደ በጓደኞች መሀል የሚጠቀሙት ንግግር ነው ማለት ነው። ዋትሳፕ ዱድ ዋትሳፕ የሚለው ንግግር ከዚህ በፊት እንዳየ ነው ለሰላምታም እንጠቀመዋለን። ስለዚህ ዋትሳፕ ዱድ ማለት ሰላም ጓደኝ እንደማለት ነው። በአጠቃላይ እያየን ያለነው ሰዎች በጓደኞቻቸው መካከል የሚጠቀሙትን ንግግሮች ነው እንጂ ለምሳሌ ገርል ስንል ጓዴ ስንል፣ ገርል ሴት እንደሆነ ታውቃላችሁ ትርጉሙ ጓዴ ማለት አይደለም። ነገር ግን ሄይ ገርል ስንል አባባሉ እንደዛ ነው። ስለዚህ በዛ መንገድ ተረዱት። እንቀጥል። ሌላኛውም ንግግር ሄይ ባዲ የሚለው ነው። ሄይ ባዲ የሚሉት ወንዶች ናቸው። አሁንም በወንዶች መካከል ያለ ንግግር ነው። ሄይ ባዲ ይባባላሉ። በሴቶች ሲሆን ደግሞ ሄይ ቤስቲ፣ ሄይ ቤስቲ በማለት ይጠቀማሉ። ሌላው ደግሞ በፍቅረኞች መሀል፣ በባልና ሚስት መሀል ወይ ደግሞ ልጆቻችንን ስንጠራ ሊሆን ይችላል። ሃይ ስዊቲ ይላል። ሃይ ስዊቲ ሰላም ማሬ ወይም ሰላም የእኔ ጣፋጭ እንደማለት ነው። ስለዚህ ሃይ ስዊዲ። አሁንም ሃይ ሃኔ። ሃኔ ማለት ማሬ እንደማለት ነው። ስለዚህ ሰላም ማሬ። ሃይ ሃኔ ሃኔ የሚለውንም በፍቅረኞች ወይም በባልና ሚስት መሀል ይጠቀሙታል። ሌላው ሃይ ዳርሊንግ። ሃይ ዳርሊንግ ሰላም ውዴ እንደማለት ነው። ሌላው ሄሎ ማይ ዲር ይላል። ሄሎ ማይ ዲር። ማይ ዲር የሚለውም የእኔ ውድ ማለት ነው። ስለዚህ ሄሎ ማይ ዲር እያሉ ይጠቀሙበታል። አስተውላችሁ የምታውቀው ከሆነ ደግሞ ቪዲዮዬን ስጀምር ሄሎ ማይ ዲር ስቱደንትስ ብዬ ነው የምጀምረው። ስለዚህ ሰላም ውድ ተማሪዎች እያልኩኝ ነው፣ በእንግሊዘኛውም በአማርኛውም ነው ምለው። ነገር ግን ከዚህ በኋላ ስላስተማርኳችሁ አማርኛውን ትቼ በእንግሊዘኛ ብቻ ነው ምለው ማለት ነው። አሁን ደግሞ ጓደኞቻችንን አንድ ላይ አድርገን እንዴት እንደምንጠራቸው እናያ። ሀይ ጋይስ ይላል ሀይ ጋይስ። ጋይስ የሚለው ጓዶች እንደማለት ነው። ስለዚህ ሰላም ጓዶች ለማለት ሀይ ጋይስ በማለት እንጠቀማለን። ሌላው ብዙ ሰው የምንጠራበት መንገድ ደግሞ ኤቭሪዋን የሚለው ነው። ሰላም ሁላችሁም ይላል። ሄሎ ኤቭሪዋን፣ ሄሎ ኤቭሪዋን። ይህንንም ንግግር ተጠቅመው አውቃለሁ። ኤቭሪዋን የምንለው ሁላችሁም የሚለውን ለመግለጽ ነው። ሌላው ሁላችሁም ለማለት ኤቭሪባዲ ማለትም እንችላለን። ሄሎ ኤቭሪባዲ። ኤቭሪ ባዲ የሚለውንም መጠቀም እንችላለን። አሁን ደግሞ ፕሮፌሽናል ታይድልስ ወይም ደግሞ በስራ ወይም በትምህርት ምክንያት የሚሰጥ ማዕረጎችን እናያለን። በጣም የተለመዱ ምላቸውን ሁላችንም ማወቅ አለብን ብዬ ማስበውን ስድስት ማዕረጎች እናያለን። የመጀመሪያው ሁላችንም የምናውቀው ዶክተር የሚለው ማዕረግ ነው፣ ለሐኪሞች ማለት ነው። ሌላው ደግሞ ፕሮፌሰር የሚለው ነው። ለትላልቅ ተቋማት ያሉ አስተማሪዎች ፕሮፌሰር እንላቸዋለን። ሌላው ኦፊሰር የሚለው ነው። ኦፊሰር ኦፊሰር የምንለው እዚ ጋር በደማ አዳምጡ፣ ይጠቅማቸዋል። ኦፊሰር የምንለው ፖሊስ የምንለው ነው ነገር ግን ኖርማል ፖሊስ የትራፊክ ፖሊስ እንዲሁም የመከላከያ ፖሊሶች እነዚህን ሁሉ ኦፊሰር እንላቸዋለን በመቀጠል ቲቸር አለ አስተማሪ ሁላችንም እናውቀዋለን ኮች የሚለው ደግሞ ኮች የሚለው አሰልጣኝ ማለት ነው መጨረሻ ላይ ያለው ካፕተን ይላል ካፕተን የምንለው ደግሞ የተለያዩ ካፒቴኖች ናቸው ለምሳሌ የመርከብ ሊሆን ይችላል የአውሮፕላን ካፒቴን ሊሆን ይችላል ወይም ደግሞ የአንዳንድ ስፖርት መሪዎች ካፕተን ይባላሉ። በአጭሩ ካፕተን ማለት መሪ እንደማለት ነው። እነዚህም በንግግር እናያና ትምህርታችንን እንጨርሳለን። የመጀመሪያው ሰላም ዶክተር ዳዊት ይላል። ሀሎ ዶክተር ዳዊት። እዚጋ ዲአር ነጥብ የሚለው ዶክተር በአጭሩ ሲጻፍ ነው። ሀሎ ዶክተር ዳዊት በማለት ከነማዕረጉ መጥራት እንችላለን። ሀሎ ዶክተር ብለንም ዝም ብለን መጥራት እንችላለን። ሌላው ፕሮፌሰር ፍቅሩ እንዴት ነህ ይላል። እዚህ ጋ አሁንም ፕሮፍ ብሎ ነጥብ ወይም ዶት ያለው ፕሮፌሰር ሲያጥር ሲጻፍ እንደዚህ ነው። ፕሮፌሰር ፍቅሩ ሀወር ዩ ይላል። ይህንንም ፕሮፌሰር ሀወር ዩ ብለን መጠቀምም እንችላለን። ሌላው ደህና አደርግ ቲቸር ይላል። ጉድ ሞርኒንግ ቲቸር። ስለዚህ አስተማሪዎቻችንን ቲቸር እያለን እንጠራለን ማለት ነው። ስማቸውን ማስከተል እንችላለን። ለምሳሌ ጉድ ሞርኒንግ ቲቸር ሄለን ማለትም እንችላለን ሌላው ደናደርክ ኦፊሰር ይላል። ጉድ ሞርኒንግ ሞርኒንግ ኦፊሰር። ኦፊሰሮችን አብዛኛውን ጊዜ ስማቸውን አናውቅም። መንገድ ላይ አግኝተናቸው ሊሆን ይችላል። ትራፊክ አስቆመን ሊሆን ይችላል። በተለያየ አጋጣሚዎች ተገናኝተን ሊሆን ይችላል። ስለዚህ ጉድ ሞርኒንግ ኦፊሰር፣ ጉድ አፍተርን ኦፊሰር፣ ሀሎ ኦፊሰር እያልን በአክብሮት መጥራት አለብን ማለት ነው። ሌላው ሰላም ኮች ይላል። ኮች ማለት አሰልጣኝ ብያለው። ስለዚህ ከአሰልጣኞቻችን ጋር አብዛኛውን ጊዜ ቀርብ ይኖረናል። ለዛ ነው እዚጋ ሀይ ብሎ የጀመረው። ሀይ እንደምታውቁት በምንቀራረብ ጊዜ የምንጠቀመው ሰላምታ ነው። ስለዚህ ሀይ ኮች ማለት እንችላለን። እዚህ ጋ አሁንም ስሙን መቀጠል እንችላለን። ሀይ ኮች እንትና ብለን መጥቀሽም እንችላለን። ሰላም ካፒቴን ይላል። ሄሎ ካፕተን። ሄሎ ካፕተን ካፕተን ነው የምንለው። በእንግሊዝኛ ሀላ ካፕተን ብለን መግለጽ እንችላለን። አሁንም ስሙን ወይም ስሟን የምናቅ ከሆነ ሀላ ካፕተን እንትና ብለን መጥራት እንችላለን። እስካሁን ድረስ ከተማርን ይበቃናል። አሁን ወደ ቴስታችን ወደ ፈተናችን ንሂድ። ቀላል አምስት ምርጫ ጥያቄዎች ናቸው። እንጀምር። አንደኛ፣ አቶ ከበደ ለማለት የቱን እንጠቀማለን? እንዳልኳቸው እዚጋ ከበደ የሚለው የ ቤተሰብ ስም ወይም ፋሚሊ ኔም ሰር ኔም ነው ብላችሁ አስቡ። ኤ ሚስተር ከበደ፣ ቢ ሚስዝ ከበደ፣ ሲ ሚዝ ከበደ። እንደመለሳችሁ እርግጠኛ ነኝ። ኤ ሚስተር ከበደ። ቢ ላ ያለው ሚስዝ ከበደ የሚለው ወይዘሮ እያልን ነው። ሲ ላ ያለው ደግሞ ሚዝ ከበደ የምንለው ላገባችም ላላገባችም ሴት የምንጠቀመው ንግግር ነው። ሁለተኛ ወይዘሪት አለሙ ለማለት የቱ እንጠቀማለን? አለሙ እዚህ ጋ የቤተሰብ ስም እንደሆነ አስቡ። ኤ ሚስ አለሙ፣ ቢ ሚዝ አለሙ፣ ሲ ሚስዝ አለሙ። መልሳችን የሚሆነው ኤ ሚስ አለሙ። ቢ ላይ ያለው ሚዝ የሚለው ላገባችም ላላገባችም የሚሆን ነው ብያቸዋለሁ። ሲል ያለው ደግሞ ሚስዝ አለሙ ደግሞ ወይዘሮ ናት ማለት ነው። ስለዚህ እነዚህን አራቱን ንግግሮች ሚስተርን ጨምሮ እንዳትረሷቸው። ወደ ሶስተኛው እናልፋለን። የወንድ ጓደኛን ለመጥራት የቱን እንጠቀማለን? ኤ ሄይ ብሮ፣ ቢ ሄይ ባዲ፣ ሲ ኤ ኤንድ ቢ መልሱ ሁላችሁም እንዳገኛችሁት ሲ ኤ ኤንድ ቢ ሁለቱንም መጠቀም ይቻላል። አራተኛ፣ የሴት ጓደኛን ለመጥራት የቱን እንጠቀማለን? ኤ ሄ ግርል፣ ቢ ሄ ቤስቲ፣ ሲ ኤ ኤንድ ቢ። ይህም በጣም ቀላል ጥያቄ ነው። መልሱ ሲ ኤ ኤንድ ቢ ሁለቱንም መጠቀም እችላለሁ። አምስተኛ እና የመጨረሻው ጓደኞቼን ለመጥራት የቱን ይጠቀማሉ ይላል። ኤ ሃይ ስዊቲ፣ ቢ ሄይ ጋይስ፣ ሲ ሄይ ሃኒ። መልሳችን የሚሆነው ቢ ሄይ ጋይስ። ኤ ላይ ያለው ሃይ ስዊቲ የሚለው የምንወዳቸውን ሰዎች የምንገልጽበት ነው። በተመሳሳይ ሁኔታ ሲሌም ያለው እንደዛ ነው። ስለዚህ በዚህ መልኩ የዛሬውን በጣም ቀላል ነገር ግን በጣም ጠቃሚ የሆነውን ትምህርታችንን በዚህ እንጨርሳለን። ሁላችሁም ስንት እንዳመጣችሁ እንደተለመደው ኮሜንት አድርጉ፣ ተሳተፉ። በቀን 21 ወይም ደግሞ በዴት ዌኒ ዋን ደግሞ በሌላ ጠቃሚና አስፈላጊ ርዕስ ደግመን እንገናኛለን። እስከዚው ሰላም ቆዩ።